ሰላም ቤተሰቦች እንኳን አደረሳችሁ ለብርሃነ ትንሣኤው ለፋሲካ በዓል መላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። አደረሰን አሜን ብያለውኝ። ዛሬ እንግዲህ እንደዚህ በምታዩት መልኩ ቆንጆ ዶሮ እንሰራለን ማለት ነው። አብረን ተከታተሉ እስከ መጨረሻው፣ ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ መጀመሪያ ዶሮውን እንደዚህ ሙልጭ አርጌ ጸድት አርጌ አጥበዋለውኝ ሎሚ ጨው ምናምን አርጌ ዘብዘፍ አርጌ ለካሜራው በደንብ በሁለት እጄ ነው ማጥበው በኋላ ላይ መጀመሪያ ዶሮ ላጥብ የፈለግኩበት በነጭ ሽንኩርትና በቁንዶ በርበሬ፣ በተፈጨ ቁንዶ በርበሬ ልውስ፣ በዘይት ሶስቱም በአንድ ላይ አድርጌ ልውስ አደርገውና ለሁለት ሰዓት ፍሪጅ ውስጥ አስቀምጠዋለውኝ። ዶሮ ላይ በሚበላበት ሰዓት ላይ የሆነ ጥሩ ጣዕም የለውም ማለት ነው። እንደዛ ስናደርገው ግን በጣም ቆንጆ ነው። በተለይ እዚያ አረብ ሀገር ላይ ያለን እህቶች ከዛ ሽንኩርት አለኝ እንግዲህ፣ ቀላቅዬ ነው ሽንኩርት የምሰራው ማለት ነው። እዚህ ጋ አንድ አይነት ነው። በእርግጥ ሽንኩርቱ ግን እኔ ለመቀላቀል ስለፈለግኩኝ ነው። እዚህ ጋ እንግዲህ መፍጨ የለችም በጣም ነው የምወዳት ምናምን እያልኩኝ እየፈጨው ነው ሽንኩርቱን። ልጭ የጨርሼ እንግዲህ እስከ መጨረሻ አላሳያችሁም። ሁለት ኪሎ ሽንኩርት ነው ይቅርታ እኔ ተጠቀምኩት ማለት ነው። እንደዚህ ፈጭቼ ጨራርሳለኝ ማለት ነው። ያው በረድስት አዘጋጅቻለሁኝ። እንግዲህ እንደምታዩት እንግዲህ በዓልን ያው ሽር ጉድ እንላለን። ደስ ይላል፣ በተለይ በዓል በሚመጣበት ሰዓት ላይ ትልቁ በቃ እንጃ፣ በጣም ነው እኔ ደስ የሚለኝ ሽር ጉድ ማለቱ ያስደስተኛል። በነገራችን ላይ ምንም ቢኖረን ምንም ባይኖረን ማለት ነው፣ በዓል ሲመጣ የሆነ ሽር ጉድ ስንል የሆነ ደስ የሚል የራሱ የሆነ ደስታ አለው ማለት ነው እና እኔ በዓል በጣም ነው የምወደው። ከዛ እንግዲህ በጣም እያቃጠለኝ ነው አንድ መስኮት እከፍታለሁ፣ እንዲ ዲ ያላለውኝ እና ሽንኩርቱ ያቃጥላል ማለት ነው። በነገራችን ላይ ይህን ዶሮ የሰራሁት እንግዲህ ትንሽ ቆየት ብያለሁኝ፣ ምክንያቱም እኛ ያው እንደዚህ ነው እንግዲህ የምንዘገጃጀው። ለማለት ያክል ነው እንጂ የትንሽ ቆየት ያለ ነው፣ በተለይ አጠገቤ ያላችሁ ጓደኞቼ አሁን ትናንትና ወይ ዛሬ የሰራውት አይደለም ማለት ነው። እና ቤተሰቦች እንግዲህ እንደዚህ እያለቃቀስኩኝ ምን እያልኩኝ ው እውነትም ወይ እየፈሰሰ ሁሉ ነው እምሰራው ማለት ነው። ዶሮ መስራት በነገራችን ላይ ያው በጣም ሰዓት ይፈልጋል። በጣም በቃ ጊዜ ይፈልጋል። አንድ ቀን ሙሉ በሉት። ለዶሮ ዶሮ መስራት ካሰባችሁ ጊዜ የምሰጠው እኔ በነገራችን ላይ አንድ ቀን ሙሉ ማጠቡ መከተፉ ምን ማለቱ በቃ በጣም በቃ ጊዜ ይፈልጋልና እንደዚህ ፍጭት አርጌ በቃ ቶሎ ቶሎ ብዬ እጨራርሳለኝ ማለት ነው። ምክንያቱም ያው መፍጫዋም ትንሽ ስለሆነች ጊዜ ይፈጃል ማለት ነው። ቀስ ቀስ እያልኩኝ እንደዚህ ፈጫጭቼ ጨርሼ ይኸው ሰዓት ላይ ጠጀዋለሁ ማለት ነው። አሁን እንግዲህ ይህ ሁለት ሰዓት ምናምን ምናምን ይፈጃል ማለት ነው ለማብሰል እንደዚህ በደንብ አበስለዋለኝ ማለት ነው ቀይ እስከሚሆንልኝ ድረስ። እግዚአብሔር ይመስገን ለዚህ ላደረሰን እድሜን ለንስሐ ሰጥቶ ከቁጥር ሳያጎለን እስከነመላ ቤተሰቦቻችን ቸሩ መድህን ለሚያደረሰን ክብርና ምስጋና ለእሱ ይድረሰው እያለን እንግዲህ በዓልን በተቻለን መጠን ሞቅ ደመቅ እያደረግን በመዳም ቤትም ብንሆን ማክበር ከዛ ይሄውላችሁ፣ እንደዚህ አጋም ሆኗል ማለት ነው። አያችኋ ያ ብዙ ሽንኩርት ሙሽሻለ። በነገራችን ላይ አንድ ኩባያ በርበሬ አንድ ኩባያ ዘይት ነው የጨመርኩት ማለት ነው። በጣም ዘይቱ በዝቷል፣ ቅቤም ስለምጨምርበት ማለት ነው። እንደዚህ ሽታ አረገዋለሁኝ። በቃ በደንብ አርጌ ያቆራለሁልኝ ማለት ነው። ከዛ እንደዚህ በደንብ መታሸት አለበት። ከካሜራ ጀርባ በጣም ነው ማሸው በነገራችን ላይ ማለት ነው። እዚህ ጋር ረጅም ቪዲዮ እንዳይሆንብኝ ብዬ ነው እንጂ የምቆራርጠው። በጣም መታሸት አለበት። ዶሮ ሲሰራ በነገራችን ላይ ጥንቃቄ ይፈልጋል ማለት ነው። እንግዲህ እንደ እኔ ሙያ ማለት ነው፣ ያው ጥንቃቄ ይፈልጋል ትላላችሁ። እንደዚህ ከደን እያደረግኩኝ አሁን እንግዲህ ወደ መብቃቱ ደርሷል ማለት ነው። አሁን ዶሮ ሊጨምር ነው። ለሁለት ሰዓት ያስቀመጥኩት ዶሮ እንግዲህ ወጥቶ ሊጨመር ነው ማለት ነው። ቅመማ ቅመሙን እንግዲህ መጀመሪያ ላይ እንዳሳያችሁ ነው። ኮሮሪማ መከለሻ፣ ምናምን ጨማምር ያለው ቅቤ ምናምን ምናምን እንግዲህ እዚህ ጋር እንግዲህ ጨርሳለኝ ማለት ነው። ስለምታበረታቱኝ፣ ስለምሰጡኝ ነገር፣ ስለምሰጡኝ አስተያየት በሙሉ በእውነት ከልብ አድርጌ ያመሰግናለሁ። ለሁላችሁም የክርስትና እምነት ተከታይ መልካም በዓል።